የካፒታሊዝም ቄሰ ገበዞች የማይነገሩ 23 የነጠሩ ሀቆች የዚህ ተነባዊ መጽሐፍ ደራሲ ፕሮፌሰር ሃጁን ቻንግ ትውልደ ኮሪያ የሆነው በሀገረ እንግሊዝ የሚኖር የኬምብሪጅ ዩኒቨርሲቲ እውቅ የኢኮኖሚክስ ምሁር ነው። ይህን መጽሐፍ ለመጻፍ ያነሳሳይ ካፒታሊዝምን እንደ አንድ የሀገር ኢኮኖሚ አስተዳደር ዘይቤ ከነመፈጠሩ መጥፋት አለበት ለማለት አሊያም ካፒታሊዝምን ተቃውሚ አይደለም ይላል። በእኔ እምነት ካፒታሊዝም በዓለም ላይ ተመራጭ የኢኮኖሚና ፖለቲካ አይዲዮሎጂ ሆኖ ሊቀጥልና ብዙ መልካም ትሩፋቶችን ለሕዝቦች ሊያመጣ የሚችል ሲስተም ነው ወይም ነበር። እኔ የምቃወመው የካፒታሊዝም ቄሰ ገበዞች ስለ ካፒታሊዝምና ነፃ ገበያ የሚነግሩንን የውሸት ማዓት ሰበካን ነው። እኔ በአቋም ደረጃ የካፒታሊዝም ተቃዋሚ አይደለሁም። እኔ የምቃወመው ካፒታሊዝም ላለፉት 30ና 40 ዓመታት እየተተገበረበትና በዓለማችን በስፋት እየተቀነቀነ ያለውን የፍሪ ማርኬት ወይም ማርኬት ሊበራላይዜሽን የተባለውን ቀጣፊና ቀሳፊ ካፒታሊዝም ነው ይላል ፕሮፌሰር ቻንግ በአሁኑ ጊዜ በሐያላኑ ሀገሮችና በዓለም አቀፍ የገንዘብ የንግድ ተቃውሞቻቸው እየተዘዋወረ ያለውን የነፃ ገበያ የካፒታሊስት ሲስተም ቄሰ ገበዞች የሚሰብከውን ኩሸት ይነግርህና ከዚያ እውነቱን ይገልጽልሃል። የቄሰ ገበዞቹ ሰበካ ውሸት እንደሆነ፣ ለምን እሱ የሚነግርህ እውነት እንደሆነ አስገራሚ አተያዮቹንና ትንተናዎቹን በማዕት ማስረጃዎችና ምሳሌዎች እያስደገፈ ያሳያል። እንደ ሞራ ነገሮችን የሚያይበት አስገራሚ እይታው ያስቀናል። ታድሏል። በዚህ ቻጭር ጊዜ የዚህን መጽሐፍ ሐሳብ ሙሉን ለማቅረብ መሞከር ማሰልቸት እንዳይሆንብኝ ይሰጋለሁ። ሆኖም ከ23 የካፒታሊስት ቄሰ ገበዞች ኩሸቶች ጥቂቶቹን ጠቅሼ ላጋራ። ፕሮፌሰር ቻንግ አንደኛው ውሸት የሚለው ፍሪ ማርኬት የሚባለውን ነገር ነው። ቄሰ ገበዞቹ ገበያህን ከመንግሥት ጣልቃ ገብነት ነፃ አድርግ ይሉሃል። ገበያዎች ነፃ ካልሆኑ ሰዎች እንደ ልባቸው መነገድና ማምረት ገንዘባቸውን ማውጣት አይችሉም፣ አዲስ ነገር አይፈጥሩም። ስለዚህ ሰዎች ያሻቸውን እንዲመርጡ ገበያውን ተውላቸው ይሉሃል። የነፃ ገበያ ሰበካ ዋና ጳጳስ የኢኮኖሚክስ ፕሮፌሰሩ የሚልተን ፍሬድማን የታወቀ መጽሐፍ ርዕስ ፍሪ ቱ ቹዝ የሚል መሆኑም እንዳይዘነጋ። ፕሮፌሰር ቻንግ ደግሞ ሀቁ በዓለም ላይ ነፃ ገበያ ወይም ፍሪ ማርኬት የሚባል ነገር የለም። ይህን በሚሰብኩት በኃያላኑም ዘንድ ተፈጥሮ አያውቅም። ሁሉም ገበያ በገበያ ተሳታፊዎች ብቻ አይመራም። ሁሌም ገበያውን የሚያሽከረክሩት አሊያም ገበያውን በአንድ ወይም በሌላ አቅጣጫ እንዲሄድ የሚያዙት የመንግሥት ደንቦችና ሕጎች አሉ፣ የፖለቲካ ውሳኔዎች አሉ። ሁሌም በገበያው ውስጥ መንግሥት አለ እና መንግስት የማይገባበት ገበያ ፍጠር ሲሉ መጀመሪያ ያንን አይነቱን ገበያ አሳዩኝ በላቸው፣ ይልሃል። ሌላው የካፒታሊዝም ኩሸት ካምፓኒዎች በራሳቸው ንብረቶችና በገዛ ገንዘባቸው ትልቁን የመጨረሻውን ትርፋቸውን እያሰቡ ሲሰሩና የፈለጋቸውን እንዲያደርጉ ሲተው ነው ትልቅና ቫይብራንት ኢኮኖሚ የሚፈጠረው። ስለዚህ የንግድ ድርጅቶች ለሼርሆልደሮቻቸው ውሳኔ ሊተው ይገባል፣ ይልሃል። ይህ ደራሲ ደግሞ ይሄኛውንም በካምፓኒዎች የትርፍ ቀመርና ግስጋሴ ጣልቃ አትግቡባቸው የሚለውን ትርፉ መቀመቅ ነው። አጭር ተመልካች ነው። መጨረሻው መባላትና ንጥቂያ እና በ2008 እንደ አውሮፓውያን አቆጣጠር እንደታየው በኢኮኖሚያዊ ቀውስ የሚጠናቀቅ ነው ይለናል። በአሁኑ ጊዜ ብዙዎቹ የዓለማችን ግዙፍ የንግድ ድርጅቶች የሚመሩት ከባለቤቶቻቸው ውጭ በሆኑና ካምፓኒው ባተረፈው ልክ እጅግ ከፍተኛ ክፍያ በሚከፈላቸው ጥቂት ኤክስኪዩቲቭዎች እጅ ነው። እነዚህ የየድርጅቶቹ ኤክስኪዩቲቭዎች ብዙ ትርፍን ከበጣም ትንሽ ወጪ ጋር አስተካክለው የባለሼሮቹን ዓመታዊ ትርፍ ከፍ ካደረጉ የፈለጋቸውን ሽልማት የሚያብሱ ናቸው። ለዚህም ይህን ለማሳካት ሲሉ 10ሺህ ሠራተኞችን በአንዴ ጥርግ ብሎ ቢቀነስ ደንታቸው አይደለም። በተቻለ መጠን የሠራተኞችን ደሞዝ የመጨረሻው ዝቅተኛ እንዲሆን ያደርጋሉ። በረዥም ጊዜ ሀገርና ገበያውን አንዳንዴም ድርጅቶቹን ኪሳራ ላይ ሊጥል የሚችሉ ግን ፈጣን ትርፍ የሚያስገኙ ማናቸውንም ድርጊቶች ይፈጽማሉ። አሁን በልቼ ልሙት ባዮች ናቸው። ተሳካላቸው የሚባለውም በዚህ መሰል ውድድር ነው። ይሄ ደግሞ በተደጋጋሚ በይፋ ለሚነገሩም ለማይነገሩም አስከፊ የኢኮኖሚ ኪሳራዎችና ለሕዝብና ለሀገር መከራ የዳረገን ዋናው ሰይጣን ነው ይላል ፕሮፌሰር ቻንግ። ገበያውና ሀገር ለነዚህ ስግብግብ ነጋዴዎችና ድርጅቶች እንዳሻቸው እንዲፈነጩ ቢተውላቸው ይላል፣ መጨረሻችን አንዱ አንዱን ማጭበርበር፣ መመነታተፍ፣ እና መጋደልና የገበያ ጋንግስተሪዝም ነው ይላል። በነገራችን ላይ ሌላኛው የካፒታሊዝም ቄሰ ገበዞች ውሸት የሚለን የገበያውን ዲሬጉሌሽን የሚሰብኩትን ነው። ገበያው ከመንግሥት ቁጥጥር ነፃ ካልሆነ ይከስማል የሚል የፍሪ ማርኬት ማንትራ ውሸት ነው የራሱን ሀገር ደቡብ ኮሪያን ጠቅሶ በደቡብ ኮሪያ አንድ ሰው አንድ ፋብሪካ ለመክፈት በሀገሪቱ ያሉ 199 የፈቃድና የግምገማ ተቋሞችን ደጃፍ በየተራ ያንኳኳ 299 ፈቃዶችን ማግኘት አለበት። እንደዚያም ሆኖ የኢኮኖሚው ተሳታፊዎች ቁጥር በሁለት ዲጂት ፐርሰንት አደገ እንጂ ኢኮኖሚው ሲከስምም ሆነ ሲኮሰምን አልታየም ይለናል። በሌላ በኩል ደግሞ ቻይናና ታይዋንን ይጠቅስልናል። ሁለቱም ጋር እጅግ ከባድ የሚባል የገበያ ቁጥጥር ሥርዓት ተዘርግቷል፣ ግን ሁለቱም በኢኮኖሚ እድገት የገሰገሱ ሆነው ተገኝተዋል። እና ገበያዎች ቁጥጥር ሲደረግባቸው እንዲያውም ገበያውንም ህዝቡንም እና ራሳቸውን ካምፓኒዎቹንም ካላስፈላጊ ቀውስ ይጠብቋቸዋል። ነፃ ገበያ የሚባሉ ሃይማኖት ሰባኪዎች ድንበርህን ለዓለም ንግድ ወለል አድርገህ መክፈት አለብህ ይሉሃል። ካፒታል ድንበር የለውም ዜግነት የለውም ይሉሃል ግን ይህም ውሸት ነው ባይ ነው ደራሲያችን። የአሜሪካ የከተማ አውቶቡስ ሾፌርና የህንድ የከተማ አውቶቡስ ሾፌርን ያቸው። ከሁለቱ ሾፌሮች ከፍተኛ አገልግሎት የሚሰጠው የህንዱ ሾፌር ነው። ግን የህንዱ ሾፌር በሩፕ የሚከፈለውን ከአሜሪካው ሾፌር ጋር ብታነጻጽረው የአሜሪካው ሾፌር ደሞዝ ከህንዱ በ1800 ጊዜ ይበልጠዋል። ይህ የሆነው የህንዱ ሾፌር ሌስ ኮምፔታቲቭ ስለሆነ አይደለም ትንሽ ስላገለገለ ትንሽ ሰውም ስላጓጓዘም አይደለም። ካፒታሊዝም ድንበር ስላለው ነው። የአሜሪካ ኢሚግሬሽን መስሪያ ቤት ፖሊሲ ነድፎ የህንድ ሾፌሮች ተጠራርገው ወደ አሜሪካ እንዳይገቡ የቪዛ አጥር ስላጠረባቸው ነው። የአሜሪካ ፖለቲካዊ ውሳኔ ወይም የኢሚግሬሽን ህግ በህግዳቸው ኖሮ አሜሪካም ህንድም ያሉ ሾፌሮች በነጻ ተወዳድረው ይሰራሉ። የበለጠ ውጤታማና ትርፋማ ይሆናሉ። ካምፓኒዎቹም ይጠቀሙ ነበር። ኢኮኖሚው ኤፊሽንትሊ ይሰራ ነበር። ግን የአሜሪካ ህግ አውጪ በራሱ ፖለቲካዊ ምክንያት የአሜሪካን ሾፌሮች ደሞዝ እንዲፈጠፈጥበት አይፈልግም። የህንዱም ህግ አውጪ ደግሞ የአገሩ ሾፌሮች ተጠራርገው እንዲፈልሱበት አሊያም ከፍተኛ ደሞዝ እንዲጠየቅበት አይፈልግም። ስለዚህ የህንዱም የአሜሪካውን መንግሥት አርቲፊሻል ባሪየር ፈጥረው ገበያውን ባሻቸው መንገድ ይመሩታል። የገበያውን ዋጋ በመወሰን የሥራ መስኮችንና አትራፊነታቸውንም ይወስናሉ ይገድባሉ ታሪፍ ይጥላሉ ይከለክላሉ የራሳቸውን ይደግፋሉ ሌላው ቀርቶ ዓለም አቀፉ የንግድ ድርጅት አባል ሀገራት በተናጠል የየራሳቸውን ነጋዴዎች መደገፍና መከላከል ቢከለክልም እንኳ ስቲል ሁሉም የየራሱን አድፍጦ መከላከሉንና ሽንጡን ገትሮ መደገፉን አላቆምም ስለዚህ ወንድሜ ይላል ይደራሲ በእውነተኛው ዓለም ላይ ካፒታሊዝም ዜግነት አለው፣ ገንዘብ ሀገር አለው። ድንበር የለሽ የሐኪሞች ቡድን እንጂ ድንበር የለሽ ካፒታልና የንግድ ድርጅት የለም። ሁሉም ዜግነቱ የበቀለበት ሀገር ነው፣ ለትርፍ የሚጫወተው ደግሞ በሌላ ሀገር ነው። ለነዚህ ተጫዋቾች ብለ የራስህን ተጫዋቾች ከጨዋታ ውጭ እንዳታደርግ ልብበል ይልሃል። አንዳንድ ይህ ዘመን ያፈራቸው ቴክኖሎጂዎች በካፒታሊዝም ቄሰ ገበሶች ከሚገባው በላይ ይዳነቃሉ ይሻሻጣሉ። ልብ ብለህ ተመልከት። በውሸት ሰበካ እንዳትወሰድ። ለምሳሌ ኢንተርኔትንና የልብስ ማጠቢያ ማሽንን እና ካውያን ያነጻጽርልናል። በዓለም ላይ የልብስ ማጠቢያ ማሽን በየቤቱ በመዳረሱ የቤት ሠራተኛ አላስፈላጊ ሆነ። ለልብስ አጠባ ይባክን የነበረው ከአራት እስከ ስድስት ሰዓት፣ በተለይ ሴቶች ተረፋቸው። ልብስ አድርቆ ለመተኮስ ይውል የነበረውን ሥራ ዘመናዊ የኤሌክትሪክ ካውያ ከሁለት ሰዓት ቆይታ ወደ ደቂቃዎች አወረደው። የማገዶ እንጨት ለመሰብሰብና አቀጣጥሎ ለማንደድ ምግብ ለማብሰል ይፈጅብን የነበረው የሰዓታት የጊዜ ብክነት ቡታጋዝ ወደ ደቂቃዎች ቀየረው። ለቤት ጽዳት ሰው ያጠፋ የነበረውን ጊዜ በቀላሉ የእጅ ማሽን ቫኪዩም ክሊነር በደቂቃዎች ውስጥ መስራት ተቻለ። ሴቶችም ወንዶችም ጊዜ ተረፋቸው። ገቢ የሚያመጣ ሥራ ላይ ተሰማሩ። ነገዱ፣ ተማሩ፣ ሰሩ አተረፉ። እነዚህ ቀላል ቴክኖሎጂዎች ናቸው ለዘመናዊ የሰው ልጅ ትልቅ እርምጃ የጠቀሙት እንጂ አሁን የሚሰብኩልህ ኢንተርኔትና ድሮኖች አይመስሉኝም። እነዚህ ቴክኖሎጂዎች የካፒታሊስቱን ኢኮኖሚ ምን ያህል አሳድገውታል? ይልና የረባ ሚና የላቸውም ይላል። ኢንተርኔት ያመጣው ይህ ነው የሚባል የሰው ልጅ ማኅበራዊና ኢኮኖሚያዊ ስር ነቀር ለውጥ የለም ባይ ነው። ብቸኛ ጥቅም ያስገኝላቸው ሰዎች ለጥቂቶቹ ቴክኖ ቱጃሮች ብቻ ነው ይላል። ይህ ነጥቡ ብዙ ባያሳምነኝም የተወሰኑ እውነታዎች ግን አሉት። የካፒታሊዝም ቄሰ ገበዞች የሰው ልጅ በተፈጥሮ ስግብግብና ራስ ወዳድ ነው ይሉሃል። አዳም ፍሬውን የከጀለው ቃየልም አቤልን የገደለው በዚሁ ስግብግብ ተፈጥሮ የተነሳ ነው ይሉሃል እና ይሄንኑ ስግብግብነትና ፉክክሩን ሁሉን ለእኔ የማለት መንፈስ የሚቀበል የኢኮኖሚ ስርዓት ካፒታሊዝም ነው የሰው ልጆችን እኩልነት የሚወዱ ጥሩዎች፣ ለማህበረሰባቸው አሳቢዎች፣ ራሳቸውን ለጋራ ጥቅም አሳልፎ የሚሰጡ አድርጎ ያሰበው ኮሚኒዝም የተንኮታኮተው ለዚህ ነው ይሉሃል። ከሰዎች ወረሱን ጠብቀህ መስራት ነው አዋጭው የሚል ፍልስፍና እንድትከተል ይሰብኳል። ግን አንድ እውነት እነግርሃለሁ ይልሃል። በአብዛኛው ቀድሞ በቀኝ ግዛት ስር የነበሩ ሀገሮች ኢኮኖሚያቸው የተወሰነ መሠረታዊ ለውጥ አምጥቶላቸው የነበረው በህዝባቸው መሃል መተሳሰብን ባነገሱበት ጊዜ ነበር። ለእኩልነት በሰሩበት ጊዜያቸው ነበር። ለትምህርት ለጤና፣ ለማኅበረሰባዊ ግልጋሎት በሰሩበት ጊዜ ነበር። ልክ አሁን ወደ ነፃ ገበያ ሲሸጋገሩ የነበሯቸው ሁሉ ወድመው ለጥቂት ራሳቸውን ቱጃር ላደረጉ ግለሰቦች ተሽጠው አሁን የዓለም አቀፍ ብድርና እርዳታ ጠባቂዎች ሆነዋል። ፍሪ ማርኬት ሀብታም ያደረገው ድሃ አገር ከጠራህልኝ ዛሬውኑ በፈቃድ ሥራዬን ለቃለሁ ይልሃል። በምዕራቡ ዓለም በአሁኑ ሰዓት ተደጋጋሚ ድሃውና የሰራተኛው ማኅበረሰብ የምሬት ዓመጾች በተከታታይ እየተካሄዱ ነው። እናም ምርጥና ምቹ ሀገር የሚባሉት ለዜጎቻቸው መተሳሰብና መተጋገዝ ላይ ያለሙ እንደነ ዴንማርክ፣ ስዊድን፣ ፊንላንድ የመሳሰሉ ዌልፌር ሀገሮች ናቸው ይለናል። አሁን ካፒታሊስቱ ዓለም ተገዶ ፊቱን ወደ በጎ የሰው ልጅ ተፈጥሮ እየመለሰ ነው። ሰው ከተደገፈ ከተበረታታ፣ ጥሩ ተፈጥሮ አለው። በስግብግብ መንፈሱ መጫወት ግድ አይደለም። እና ስግብግብነትን አበረታቱ የሚሏችሁን የፍሪ ማርኬት ቄሰ ገበዞች አትስሟቸው ነው የሚለን። ሌላው ቅድም የጠቀስኩት ነጥብ አለ። ቄሰ ገበዞቹ በማዕከላዊ የመንግሥት እቅድ የሚመራ የኢኮኖሚ ሥርዓትን የሚያራምደው ኮሚኒዝም ከሽፎ ወድቋል። ስለዚህ መንግሥት ገበያውን ማቀድ የለበትም ማቀዱንም መተግበሩንም ለገበያ ተዋናዮች ተውላቸው ሲሉ ሰምተሃል ብሎ ይጠይቃል። እና በዓለም ላይ አሉ የምንላቸው ፍሪ ማርኬት ካፒታሊዝም አራማጆች በሥነ ሥርዓት ተቀምጠው የየሀገራቸውን ኢኮኖሚ የሚነድፉ ፖሊሲ የሚያወጡና የሚያስፈጽሙ ፕላንድ ኢኮኖሚክስ ናቸው ይለናል። ፕላንድ ያልሆነ ግብታዊ ኢኮኖሚ ማርስ ላይ ካለ አላውቅም፣ ምድራችን ላይ ግን የለም ይላል። ካፒታሊስት ሀገሮች ያሉ ዜጎች ከሌሎች ጋር ሲነጻጸሩ በኑሮ ደረጃቸው ወይም ሊቪንግ ስታንዳርድስ ከፍ ያለ ደረጃ ላይ የሚገኙ ናቸው። ሀብታም የመሆን በሩ ለሁሉም ዜጋ ክፍት ነው። ማንም ጠንክሮ ከሰራ የፈለገውን መሆን ይችላል። የኑሮ ልዩነት ቢኖርም የእድል እኩልነት ግን አለ። ለሁሉም ሰው የማደግ እድሉ ተሰጥቶታል፣ ይሉሃል የካፒታሊስቱ ቄሰ ገበዞች። ይህም ፍጹም ኩሸት ነው ይለናል። ጥሩ ትምህርት ቤት የሚገባው አብዛኛው ደህና ኑሮ ያለው ሰው ነው። እየራበው ትምህርት ቤት የሚገባና በቤተሰብ በኑሮ በአካባቢ ተደግፎ የሚማር እኩል ውጤት እንዲያመጣ አትጠብቅ። ሩጫውን ሌሎች በስንት ነገር በስንት መነሻ ካፒታል ሲጀምሩ አንተ በጨበጣ ከባዶ ተነስታ ጀምርና እኩል ተወዳደር ማለት ቀልድ ነው ይለናል። በካፒታሊስት ስርዓቶች እኩልነትም የለም እኩል እድልም የለም። ብዙ ሲወለድ ገና ለሆነ አይነት የኢኮኖሚ መደብ ተፈርዶበት ነው የሚወለደው። ይለናል ከሰማንያ እስከ ዘጠና ፐርሰንቱ እውነታ ይሄው ነው ባይ ነው። ከየሀገሩ ምሳሌ እያመጣ ይህን የእድል እኩልነት፣ የተስፈኝነት እኩልነት ይለዋል። ማርክስ መንግሥት የጥቂቶች የዳጎሰ ሀብትና ንብረት ሕግ አውጥቶ ሠራዊት አሰልፎ እየጠበቀ አብዛኛውን ንብረት አልባ ምስኪን ህዝብ ግን ሎተሪ ተቆርጦልሃል፣ እኩል የማሸነፍ እድል አለህ። ኮቾሮ እየበላህና ለጌቶች በባርነት እየፈጋህ እጣን ተጠባበቅ ይሏል ባይ ነው። ካፒታሊዝም ሎተር እንጂ ብር አይሰጥህም ባይ ነበር ማርክስ። መንግሥት የንብረት መብት አለ ሲልህ፣ እሺ ከቻ አርገዋ በለው ነው የሚለው ማርክስ። የት አለ የንብረት መብቴ ካለ ስጠኝ በለው። የእድገት ምናምን ወሬ ሲሰልቅብህ፣ እድገቱን ስጠኝ በእጄ በለው። ሁሉም ነገር ላም አለኝ በሰማይ ነው ነው ካፒታሊዝም ለጥቂቶች ጥቅም በአካፋ ለብዙዎች ግን ጎተራ ሙሉ ተስፋ የሚሰጥ ተስፈኞችን እያጃጃሉ የመግዣ ነውረኛ የሰው ጅቦች ስርዓት ነው የሚሉት ኮሚኒስቶቹ። ለዚህ ነው እዚህ ጃክፖት የሚሉት ሎተሪ አለ፣ ከደረሰ ሚሊዮኖች ዶላሮች የምታፍስበት ሎተሪ ነው። ሎተሪውን 20 ሚሊዮን ሰው ይቆርጠዋል። የጃክፖቱ አጓጉ የሚሊዮን ዶላሮች ሽልማት የሚወጣው ግን ለአንድ ሰው ነው። የካፒታሊስቱ የነፃ ገበያ ዓለምም ጃክፖታቸውን የመሰለ ነው። ሎተሪ ነው። እድሉ አለ። ሎተሪህን ቁረጥ፣ ያልፍልሃል። ተስፋ እንደ ማክዶናልድ በርገር ለምስኪኑ ሕዝብ በርካሽ ይቸረቸርለታል። ተስፋ ይሸጣል፣ ተስፋ ይገዛል። ጥቂቶች ደግሞ ተስፋውን ሳይሆን እውነተኛ ዳቦውን ይገምጡታል። ያ በቲዎሪ የተወሰወሰው ወጣትና ወላጆቹ ትዝ አሉኝ። ከአባትና እናቱ ጋር ገበታ ላይ ቀረበ። ሁለት እንቁላል ብቻ ነበር። ለማን እንደምትሰጥ የቸገራት እናት ለሱና ለአባቱ ሰጠች እንቁላሎቹን። በዚህ ጊዜ ልጁ ቲዎሪውን ጀመረ። ከፈለግን እኮ ይህንን እንቁላል በሎጂክ እንደ ሶስት እንቁላል መቁጠር እንችላለን አለ። እናትና አባት ይህን ሲል ተያዩና ብሽቅ አሉ። የተሰጠውን እንቁላል አነሱና በሉት። ልጁ ግራ በተጋባ አኳኋን ምን ነው ብሎ ጠየቀ። መልሳቸው አንተ ለአንተ ብቻ የምትታየህን የሎጂክ እንቁላል ብላ፣ እኛ ደግሞ የሚታየንን በላ ነው። ሁላችንም በላን ማለት አይደል በሎጂክ እናም እንላለን። ነጭ ካፒታሊዝም ጥቂቶችን ኬክ እያበላ ለአንተ ደግሞ ሎጂክ የሚያበላ የሎተሪ ወይም የቁማርተኞች ስርዓት ነው። አሜሪካ ያደገች የበለጸገች የሚመስለው ሰው እኮ አይጠፋም ይላል የዚህ መጽሐፍ ደራሲ የአሜሪካ አርባ ሚሊዮን ዜጎች በድህነት ውስጥ የሚማቅቁ ናቸው። ታዲያ የእኛ ሰው አሜሪካ ለመግባት የሚሟሟተው ለምንድን ነው ካልከኝ በስደተኞች የውሸት መረጃና የታይታ ጉራ እየተሸወደ ለዶላር እየጓጓ አይጥ ቦጥ መዱ ላይ ላለው ቅቤ ለተቀባዩ የሽንኩርት ቁራጭ እንደምትጓጓው ያልፍልኛል ብሎ የእድሉን የሎተሪ ዕጣውን ለመሞከር ይሆናል። እንግዲህ ይህን ደራሲ ያነበበ ሰው ስለብዙ የካፒታሊስቱ ዓለም እውነታ ዐይኑ የሚገለጥለት ይመስለኛል። ይህ ኬምብሪጅ ፕሮፌሰር በዚች ምድር ነፃ ገበያ የሚባል እንደሌለና ካፒታሊዝም አሁን በዓለም እየተተገበረ ያለበት መንገድ በብዙ ክፋቶችና አደገኛ ውሸቶች የተሞላ እንደሆነ፣ ፍትሐዊነት የጎደለውና ጥቂቶችን ብቻ የሚጠቅም መሆኑን በማይታበል መንገድ ይነግረንና ያበቃል። ራሳችን በአንድምታ የምንወስደው ድምዳሜም አለን ገበያው በኢንቪዚብል ሃንድ ሳይሆን በገቨርንመንት ሃንድ የሚሰራ ከሆነ ይህ ማለት በዓለም ላይ ለሚታየው የሰው ልጆች ጉስቅልናም ሆነ ባለጸግነት ዋናዎቹ ወሳኞች የገበያው ተዋናዮች ብቻ ሳይሆኑ በየሀገሩ ያሉ ፖለቲከኞች የሚወስኑት ተገቢ ወይም ስህተተኛ ውሳኔ ጭምር ነው ማለት ነው። ሌላም ውጫዊና ውስጣዊ ምክንያቶች ተጨማምረውበት። ድሮ እጽ ይቀትል እጽ ያህዩ ይባል ነበር። እጽ ያድናል እጽ ይገድላል። የአሁኑ ዘመን እጽዋት ግን ፖለቲከኞቻችን ናቸው። ሀገርና ኢኮኖሚውን የሚያድኑትም የሚገድሉትም። በዚህ መጽሐፍ ውስጥ ያገኘኋት አንዲት ቀልዳለች። እሷን ጋብዤ ልለያችሁ። ሦስት ሰዎች የኔ ሙያ ነው የሚቀድመው፣ የለም የኔ ነው እየተባባሉ በመከራከር ላይ ናቸው። አንዱ የሕክምና ዶክተር ነው፣ ሌላኛው አርክቴክት ነው፣ ሦስተኛው ደግሞ ፖለቲከኛ። ዶክተሩ የሰው ልጅ ሲፈጠር አምላክ ያደረገውን ነገር ልብ ብላችሁ ካስተዋላችሁ ከአዳም የጎን አጥንት ወስዶ ሔዋንን እንደፈጠረ ይነግረናል መጽሐፉ። ይሄ ግልጽ ቀዶ ጥገና ነው። የሕክምና ሙያ የመጀመሪያው ቀደምት ሙያ ለመሆኑ በዚህ ማረጋገጥ ይቻላል ሲል ተናገረ። አርክቴክቱ አምላክ እኮ ከንቅለ ተከላው በፊት ትርምስምሱና ጭልምልም ያለችውን ህዋ እንዴት አድርጌ ውብ ምድር አድርጌ ልፍጠራት ምድርን ያለ ምሰሶ እንዴት ላቁማት? ብሎ አርክቴክቸራል ዲዛይን ይሰራላት። ይህን ካስተዋልክ ደግሞ አርክቴክቸር ከሕክምናም የቀደመ ሳይንስ ነበር በማለት ተከራከረ። ሁለቱ ሲጨቃጨቁ ትዕግስቱ አልቆ በመሰልቸት እያፋሸገ ሲያዳመጣቸው የነበረው ፖለቲከኛው በመጨረሻው ወደ አርክቴክቱ ዞሮ እንዲህ ይለዋል። እግዜሩ ትርምስምሱ የወጣውን ህዋ ዲዛይን አውጥቶ ውብ ምድር አድርጎ ሠራው ብሏል ግን ልብ ብለህ ካሰብከው ሲጀመር ህዋውን ትርምስምሱን ያወጣው ማን ሆነና ነው ብሎ እረፍ። ፖለቲካ ከሙያዎች ሁሉ የቀደመ ነው ብለን አመንን። ፖለቲከኞች ዓለም ሳይፈጠርም ነበሩ ብለን እጅ ሰጠን። ፖለቲከኞች እንዳያተራምሱን የካፒታሊዝም ቄሰ ገበዞችም አስማምተው እንዳይሸጡን ተግተን እንሰራለን፣ እናስባለን፣ እናስተውላለን። ደራሲውን ፕሮፌሰር ቻንገን አመስግኜ